የነብይ ልጅ አያችሁ የነብይ ልጅ ተብሎ ነው የተቀመጠው መጽሐፉ ላይ የነብይ ልጅ እንጂ የመጽናናት ልጅ አይደለም ስለዚህ ኢየሱስ ሲናገር ብትወዱኝ ትእዛዜን ጠብቁ እኔም አብነ እለምናለሁ ለዘላለምም ከናንተ ጋር እንዲኖር ሌላ ነብይ ሌላ ፓራክሊቶን ሳይሆን ሌላ ነብይ ሌላ ነብይ ይሰጣቸዋል ያለው እሱም ለምን ነው የሚሰጠው ማለት ነው ስለዚህ ይሄንን በማብራሪያ ለማን ነው የሚሆነው ሲባል ነቢይ ከኢየሱስ በኋላ የመጣው ነቢዩ መሐመድ ናቸው። ነቢያችን ሰለላሁ አለይሂ ወሰለም ናቸው። ስለዚህ በቀጥታ ስለእሳቸው ነው የሚናገረው። እዛ ጥቅስ ላይ ልመለስ ለመለስና አሁን ላብራራል ማለት ነው። ለነቢዩ እንደሆነ ምን አለ? የመጀመሪያው ምነግራችሁ ገና ብዙ ነገር አለኝ አለ። በገና ብዙ ነገር አለኝ ይሄ ከየት ነው የመጣው? አሁን ይሄ ጥቅስ ከየት እንደመጣ ቆይ መጀመሪያ ነው ያንዴ እዚው ላይ እንምጣና ዘዳግም 18 18 ላይ አንድ ጥቅስ አለ ዘዳግም 18 18 ላይ ምን ይላል? ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ አለ። እንደ እንደማን ያለ ነቢይ? እንደ ሙሴ ያለ ነቢይ። ቃሌንም በአፉ አደርጋለሁ አለ። ጥሩ ቃሌን በአፉ አደርጋለሁ። ነቢዩ መሐመድ የሚለውን ነገር በኋላ ላይ እናይና አሁን ቃሌ በአፉ አደርጋለሁ። ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ምን ያዘዝኩትንም ቃል ሁሉ ሁሉ የምትለውን ያዘልኝ እዚህ ጋር ሁሉ ይሄ ግን ለኢየሱስ ነው ብለው የሚያምኑ ከሆነ ለኢየሱስ ነው ብለው የሚያምኑ ከሆነ ይሄ የሚመጣው መንፈስ የተባለው ኢየሱስ ማን ነው? ይሄ ይሄ ይሄ ጥቅስ ለኢየሱስ ነው ብለው የሚያምኑ ከሆነ ቅድም የገባንበት የዮሐንስ ወንጌል ሁሉን እንደማይናገር ይነግረናል። ዮሐንስ ወንጌል ምዕራፍ 16 ላይ ምን አለ? የምነግራችሁ ገና ብዙ ነገር አለኝ ያለው ነገር ግን አሁን ልትሸከሙት አችሉም አያችሁ። ስለዚህ ኢየሱስ ብዙ ነገር አለኝ ግን አሁን አልናገርም አልችልም እናንተ ምሽት የምትሸከሙት አለም። ታዲያ ማን ነው የሚናገረው ይህን ነገር ከተባለ፣ እዛ ላይ ሁሉንም የሚናገረው ዘዳግም 18 18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ እንደማ እንደ ሙሴ ቃሌንም በአፉ አድርጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋላል። ኢየሱስ ተናግሯል ሁሉንም በጭራሽ አልተናገርም። እንዳውም ኢየሱስ ምንድን ነው ያላቸው አሁን ልትሸከሙት አትችሉም ያ የእውነት መንፈስ በመጣ ጊዜ ማን ነው የእውነት መንፈስ በመጣ ጊዜ የተባለው ከተባለ ነብዩ መሐመድ ለዛ ነው እዚሁ ላይ ስለ ነብዩ ላስረዳ ከወንድሞቻቸው መካከል ወንድሞቻቸው የተባሉ ማን ናቸው የእስራኤል ወንድም ኤሳው ነው ከፈለግ በዛኛው መንገድ ክ ደግሞ የእስራኤላውያን ወንድሞች አረቦች ናቸው ግልጽ በሆነ ሁኔታ ስለዚህ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላችኋለሁ ታዲያ እንደ ሙሴ ያለ ነብይ ከዛ በኋላ በእስራኤል ተነስተዋል እንዴ ስንል በጭራሽ አልተነሳም። ዘዳግም 34 ሰባት ላይ ማን ነው አስር ላይ እግዚአብሔርን ፊት ለፊት እንዳየ እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል አልተነሳም። አያችሁ፣ ከዚያ ወዲህ በእስራኤል ካልተነሳ ይሄ ነብይ የት ነው የተነሳው ነው ጥያቄው? የት ነው የተነሳው? ስለዚህ እሱም በኋላ እንመጣበታለን። ዘዳግም 18 ላይ እንመለስና ስለዚህ አሁንም ስቲል ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ የተባለው እስራኤል ሀገር ውስጥ እንዳልተነሳ ከዚህ አየን። ቃሌንም በአፉ አደርጋለሁ። ቃሉን በአፉ ያደረገለት ማን ነው ከተባለ አምላክ ነው። ስለዚህ ነቢያችን ስለ ላ ሰለም በቃል ይሄ ሂፍዝ የሚባለው ላትሐርክ ብሄ ሊሳነከ ሊታዕጀለ ብሄ ኢና አለይና ጀምዐሁ ወቁርአን አላላ። ምላስህን ለመሸምደድ ብለህ አፍህን አታላውስ አላቸዋላ። ምላስህን አታላውስ መሸምደድ አለ። ስለዚህ አላህ ነቢዩ መሐመድን ብቻ ሳይሆን በአጠቃላይ የነቢዩ መሐመድ ኡመት ላይ ትልቅ ተአምርን ሰርቷል። ከዘጠኝ ዓመት ከስድስት ከአራት ዓመት ጀምሮ ቁርአንን በልብ መሸምደድ የሚችል አድርጎ ወለቀድ የሰርነል ቁርአን ሊዝዝክሪ ፈሀል ሚን ሙደኪር አለ። ቁርአንን በእርግጥ በአእምሮ ለመሸምደድ ገራረኩት እስቲ ማን ነው የሚሞክረው በማለት ይጋብዛል። ስለዚህ ቃሌንም ባፉ አደርጋለሁ አለ። ስለዚህ ቃሉን ባፉ ያደረገለት ነቢይ ነብዩ መሐመድ ናቸው። ያዘዝኩትንም ቃሉ ሁሉ ይነግራቸዋል አለ። አዎ ነብያችን ሁሉንም ተነግረዋል። በሐጀቱል ወዳዕ ላይ ሆነው ቆመው ምን አሉ? አላህ አል በለግት አሉ አድርሻለሁ ወይ ያሉ ሁሉንም መልእክት ቃሉ ነአም አዎ። በእርግጥ አድርሰዋል ነቢያችን ስላስ ምን አሉ? ህዝቦቻቸው አ አድርሰዋል አላሁመ አሽሃድ ጌታዬ ሆይ መስክር ሆነኝ አሉ ሶስት ጊዜ ከዚያ በኋላ አላህ በቁርኣን ላይ ምን አለ? በሱረቱ ማኢዳ ምዕራፍ አምስት ቁጥር ሶስት ላይ አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላ ሁላችሁ ወአትመምቱ አለይኩም ኒዕመቲ ዛሬ ጸገይንም በእናንተ ላይ ሞላውላችሁ ወረዲቱ ለኩም ኢስላመ ዲነን ከሃይማኖትም እስልምና መረጥኩላችሁ በማለት የተሟላ ቃላቸውን ጨርሰው መሄዳቸውን ይናገራሉ ማለት ነው። ወለው ተቀወለ ዐለይና በዕድ ልአቃዊል ለአኸዝና ሚንሁ ቢልየሚን አለ። አንዲትን ቃል ቢጨምር ወይ ቢቀንስ ሙሉ ባያስተላልፍ ኖሮ በሀይል ይዘው ነበር አለ። ነቢያችን ሙሉ በሙሉ ስላስተላለፉ ሙሉ በሙሉ አስተላልፈው ነበር ማለት ነው። ከዛ በኋላ ምን አለ? ነገር ግን አለ ያው ለዚህ ጋር በስሜ የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ አለ። ለነብዩ መሐመድ አው ተበቅሏል። ለኢየሱስ ከሆነ ግን አልተበቀለም። ለምንድን ነው ያልተበቀለው? እንደውም ሰቅለውት ነው እሱን የሄዱት ማለት ነው። አይሁዳውያን ስቲል አልተበቀለለትም ማለት ነው። ከዛ በኋላ ነገር ግን አለ። ለነብዩ መሐመድ ግን በጣም ተበቅሎላቸዋል አምላክ አላ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገረው ወይም በሌላ ማልእክት ስም የሚናገር ነቢይ እሱ ይገደል እያለ ይቀጥላል ማለት ነው። አሁን ይሄ ለእሱ ለነቢያችን ሰለላሁ አለይሂ ወሰለም መሆኑን የምታውቀው በራሱ በምን ነው? አረብ አገር ላይ የተነሳ ነብይ መኖሩን ስታይ ነው። አረብ አገር ላይ የተነሳ ነብይ ባይብል ላይ ስንፈልግ አገኘን አገኘን ባይብል ላይ ስንፈልግ ማለት ነው። ምዕራፍ አንድ ላይ አንድ የተጠቀሰ አይሁዳውያን የሚጠብቁት ነብይ አለ። እባክህ ከሀያ ጀምረን እንቀጥላለን መሰከረም አልካደም፣ እኔ ክርስቶስ አይደለውም አለ። ማን ነው የመሰከረው? መጥምቁ ዮሐንስን መጥተው ይጠይቁት ነበር። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩ ጊዜ የዮሐንስ ምስክርነት ይሄ ነው አለ። ዮሐንስን ጠየቁት መጥተው። ኢየሱስም በዛ ዘመን ላይ ነበር። ጠየቁት መሰከረም፣ አልካደም፣ እኔ ክርስቶስ አደለውም ማለት። ኦኬ አንድ ጥያቄ ያዘልኝ። ክርስቶስ አይደለውም፣ እሺ በቃ ክርስቶስ የተባለው አይደለውም። ሁለተኛ ምን አለ? እንኪያስ አንተ ማነህ አሉት? ኤልያስ ነህን? ምክንያቱም ኤልያስ እግዚአብሔር ወስዶታል አድርጓል። ከዛ ታላቁና የመጨረሻው ቀን ሳይመጣ ኤልያስን ልክላችኋለሁ ብሎ ተናግሯል እግዚአብሔር። ያንን ስለሚያውቁ አይሁዳውያን ኤልያስ ነህን ብለው ጠየቁት፣ አይደለሁም አለ። ከዛስ ነብዩ ነህን ነብዩ ነህን? አይደለሁም ብሎ መለሰ። ይሄ ነብዩ የተባለው ኢየሱስ ከመጣ በኋላ የሚመጣ አይሁዳውያን ሶስት የሚጠብቁት አንዱ መሲሁ መጨረሻው ዘመን ላይ፣ ሁለተኛው ኤልያስ ታላቁና የሚያስፈራው ቀን ሳይመጣ ኤልያስን ልክላቸዋለሁ ሚልኪያስ ላይ ያለውን፣ ሶስተኛው ደግሞ ነብዩ የተባለው ማን ነው? ጥያቄ አያችሁ። እንኪያስ አንተ ማን ነህ? ለላኩን መልሰን እያሉ ጠየቁትና ከዛስ የተላኩትም ከፈሪሳውያን ነበርና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለ ደለ ስለምን ታጠምቃለ ብለው ጠየቁት። አያችሁ ነብዩ የሚጠብቁት አለ። ይሄ ነብይ ደግሞ የተነሳው አረብ ሀገር ላይ ነው የተነሳው ማለት ነው። እናየዋለን። ምክንያቱም ቅድም እስራኤል ላይ እንደማይነሳ ኦልሬዲ አይተን ስለነበር ማለት ነው። እሺ አሁን እሱን ላሳይ፣ ደግሞ እሱን ደግሞ አንዴ ላሳይ። ኦኬ ኦኬ ኦኬ ኦኬ ምን እሺ መሰከርም አልካ ደም አዎ። እሺ እሺ እሺ ማሽ ጥሩ ጥሩ። አሁን ምን አለ? ልባርክ የገላጤ ጀነሲስ ወይ ደግሞ ዘፍጥረት 21 አንድ ላይ በፋራን ምድረበዳ ተቀመጠ። ምድረበዳ ተቀመጠ። ማን ነው በፋራን ምድረበዳ የተቀመጠው ስንል፣ እስማኤል ማለት ነው። እስማኤል እናቱም ከምድር ግብፅ ሚስት ወሰደችለት ለማ ለእስማኤል። እናቱ ማነች? አጋር ማለት ነው ባሪያይቱ አጋር የተባለችው ስለዚህ የገላትያ ጻፊ ደግሞ ይህን ሲናገር ይህችም አጋር እናቱ ማለት ነው ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት አረብ ምድር ላይ ያለችው አያችሁ አረብ ምድር ስለዚህ በፋራን ምድር በፋራን ምድረ በዳ ተቀመጠ የተባለው ምንድን ነው አረብ ሀገር ነው ሲጀመር በዕብራይስጥ ቋንቋ ምድረ በዳ ማለት አረብ ማለት ነው ስለዚህ በፋራን ምድረ በዳ የተቀመጠው እስማኤል አጋርን ሲናገር አጋር በአረብ ምድር ያለችው። ስለዚህ ፋራን የሚገኘው የት ነው? አረብ ሀገር ውስጥ መሆኑን ከዚህ ታያለህ። ለምን ታዲያ ፋራንን መጥቀስ አስፈለገ የሚል ጥያቄ ልታነሳ ትችላለህ። በመጀመሪያ ቴማን የሚለው ማን እንደሆነና ቄዳር የሚሉት ማን እንደሆኑ ላሳየህ። ቴማን የሚለው ይሄ አይደለም። ቴማን ማን እንደሆነ አሳያለሁ። እሱ አይደለም። ቴማን የኤሳው ወንድም ነው። ቴማን እዚሁ ላይ ግን የእስማኤልን ልጆች እንይ ዘፍጥረት 25 13 ላይ የእስማኤል ልጆች በየስማቸውና በየትውልዳቸው እንዲህ ነው የእስማኤል የበኩር ልጅ ነባዮት ለባርግ ነባዮት አለ ቄዳር አለ ነብዳኤል መብሳም ኩዳን ቴማን ይፍጡርና ናፌስ ቄድማ ናቸው አለ አሁን እዚህ ጋር ነባዮት የተባለው ቄዳር የተባለ ልጅ አለው ማን ነው እንትና እስማኤል ቄዳር ማለት ቁረይሾች ናቸው ቁረይሽ የሚባሉ ናቸው እሱ አመጣላለሁ ምን እንደሆነ ራሱ ለምን እንደማጣውት። ከዛ ቴማን የሚባለው ደግሞ በእንትና ዘር ታገኛለ። ማን ነው? በኢሳው የኢሳው ወን በኢሳው በኩል ታገኛለ። እሱን ማለት ነው። ያው ለዚህ ጋር ለምሳሌ አብዲው ምዕራፍ አንድ ቁጥር ዘጠኝ ላይ ቴማን ሆይ፣ ቴማን አለ ለባርክ ሰዎች ሁሉ ከኢሳው ተራራ በመገደል ይጠፉ ዘንድ ሀያላን ይገለጣሉ። ማን ነው እያለ ይናገራል። ስለዚህ አሁን ቴማን ሆ እየተናገረ ያለው በኢሳው በኩል ያለውን ነው ማለት ነው። ስለዚህ አሁን ቴማን የሚለውና ቄዳር የሚለውን ለምን አመጣ ካልከኝ ከአረብ ሀገር የመጣ አንድ ነብይ ያለ ኬት ይኸው፣ እንባቆም ሶስት ሶስት ላይ በደንብ ልባር ጋር እንዳምጠኝ እግዚአብሔር ከቴማን ከማ በኢሳው በኩል ማለት ነው። እግዚአብሔር ከቴማን በኢሳው በኩል የሳው አረብ ሀገር ያለው ማለት ነው። የእስራኤል ወንድም ቅዱሱም ከፋራን ተራራ ይመጣል። ቅዱሱ አያው ቅዱሱ የተባለው ከፋራን ተራራ ይመጣል የተባለው ፋራን የሚገኘው አረብ ሀገር ውስጥ ነው ማለት ነው። ስለዚህ ከፋራን የመጣው ቅዱስ የተባለው ነብይ ማነው? ማነው ይሄ ቦታ ራሱ የት ነው ስንል አረብ ሀገር ውስጥ ነው። መካና መዲናን አስመልክቶ ነው የመጣው። እንዴት ልትናገረኝ ቻልክ? ልትለኝ ትችላለህ። አዎ መጽሐፉ ላይ አለ መጽሐፉ ላይ አለ። ትንቢተ ኢሳያስ በቃ መጨረሻ ጥቅሴ ነው ኢንሻአላህ። ትንቢተ ኢሳያስ በጣም ብዙ ልነግርህ እችላለሁ፣ ግን ያው እንትን እንዳትል እንዳይሰለችም፣ ምዕራፍ አንድ ላይ ያው እቺን ጥቅስ ከዚች እስከዚች ያለችውን ላንብብልና እንጨርሳለን። ስለ አረብ አረብ የነገ የተነገረ ሸክ ማለት ስለ አረብ የድዳውያን ነጋዴዎች ወይ እነዚህ ሲራራ ነጋዴዎች ናቸው። በአረብ ዶር ውስጥ ታድራላችሁ አላቸው። ኦኬ ጥሩ የቴ በቴማን የምትኖሩ ሆይ። ቴማን ቅድም ማን ነው ብዬ አለው? ስለ እነ ኢሳው ስናወራ እነዚህ ስለ ሂጅራ እንደሚያወራ ላሳይ። ሂጅራ ሂጅራ ማለት ሰባተኛ ክፍል የተማርነውን ታሪክ ታስታውሳለህ? ከመካ ወደ መዲና የተደረገ ሂጅራ። በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ አለ። የተጠሙ ሰዎች አሉ፣ ውሃ የሚያመጡ አሉ። ስለዚህ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው። ማን ናቸው የሸሹት? ማን ነው የሸሸው? የሸሸ አለ። ስለዚህ ከቴማን የሸሹት ቴማን ደግሞ አረብ ሀገር ውስጥ እንደሚገኝ አይተናል። ከቴማን የሸሹት ይቅርታ፣ በቴማን የሚኖሩ ናቸው የሚቀበሏቸው በቲማን የሚኖሩ ይቀበሏቸዋል። ከየት የመጡትን አያችሁ እና ይህን ይወሱ። ከሰይፍ ከተመዘዘውም ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና ምን አለ አላ ኢላ አንየቁሉ ረቡናላህ ጌታችን አላህ ነው በማለታችን ብቻ ከሀገራቸው ተባረሩ ተገደሉ፣ ስንት ነገር ሆኑ ማለት ነው። ከዛ በኋላ ምን አለ? የሚገርመው ደግሞ እዚህ ጋር ነው፣ የሚገርመውና የሚደንቀው ነው። ያው ቁጥር 16 ጌታ እንደዚህ ብሎኛል አለ። እንደ ምንደኛ አመት በአንድ አመት ውስጥ ልብ አድርጉ። በአንድ አመት ውስጥ ምን ተከሰተ እናየዋለን። በውስጥ የቄዳር ክብር ሁሉ ይጠፋል። ቄዳር ማነው? ነው ብያችኋለሁ። ቁሬሾች ቁሬሾች ናቸው። ቄዳር ማለት በእስማኤል ዘር የሚመጡ ናቸው። እነዚህ ቄዳሮች ለመጀመሪያ ጊዜ ክብራቸው የሚወርደው በእነዚህ በሸሹት ሰዎች ነው። እሱም የሸሹት ሂጅራ ነው። ከሂጅራ በአንድ አመት ውስጥ ለመጀመሪያ ጊዜ ክብራቸው ወረድ አለ። ወላሂ ለአዚም በጣም የሚገርም ታሪክ ሂጅራ በገባ በአንደኛው ዓመት ውስጥ ቁሬሾች ተሸንፈው የበድር ጦርነት ላይ የመጀመሪያውን ውርደታቸውን ተከናንበው ነበር። በአንድ ዓመት ውስጥ አያችሁ፣ የጌታ ጌታ እንዲህ ብሎኛልና እንደምንደኛ ዓመት በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል ይጠፋል። አያችሁ። ስለዚህ ስለዚህ በአጭሩ ባቢሎንዬ ያ መንፈስ የተባለው ይመጣል የተባለው ነብዩ ሙሐመድን ነው ሰለላሁ ዐለይሂ ወሰለም ነው የምልህ። አበዛው በጣም ይቀርታል። አይ፣ እኔ ተመችቶኛል፣ ደስ ብሎኛል አገላለጽህ። እኔ ምንም አይበዛብኝም፣ ጥሩ ነው። በስራ ስለሆነ እንትን የምታደርገው እኔ ተመችቶኛል። ብዙ ጥያቄን ያለው ጊዜ አይኖርም። በነገራችን ላይ አሁን እንደዚህ በካልክ መንፈስ የሚለውን ቃል ነብዩ መሀመድ ናቸው ካልክ አንተ ጊዜ አለ አንድ። እሺ ለአንተ ስል አስር ደቂቃ ደቂቃ፣ ሌላ ጊዜ እንትን እናደርገዋለን። በቃሽ ችግር የለውም። ና ችግር ለመሰለህ አሁን መንፈስ የሚለውን ቃል ነቢይ ነው ወይም ነቢይ መሐመድ ናቸው ብለን እንትን ካልክ እንግዲህ ነቢይ መሐመድ እንደሚመጡ ደግሞ ወይም ክርስቶስ ነቢይ ነው ነቢይ ነበረ ብለን አይደለም እንደምታምነው አንተ። አዎ፣ አዎ። ስለዚህ የኢስላም ነቢይ ነበረ ብለን የምታምን ከሆነ ስለ ነቢይ መሐመድ በመጽሐፍ ቅዱስ እንዲህ የሚል ጥቅስ ካለ በቁርአንስ ምን የሚል ጥቅስ አለሽ? አ በጣም ጥሩ ማሻአላ፣ በጣም የሚገርም ጥቅስ ነው የጠየቅከኝ እ የታለ መሰለ ሱረቱ ውስጥ ምንድን ነበረ? የነቢዩ በትንቢት በትንቢት በትንቢት የነቢዩ ሰላለሁ ሰለም ትንቢት እይታ በጣም ብዙ ነው። በጣም ብዙ ነው። በጣም ብዙ ነው። በአንድ ጊዜ አንድ ጊዜ ይቅርታ፣ ከእነሱ ውስጥ አንደኛዋን ነው ማሳየህ፣ አንደኛዋን ይኸውልህ። ምን አለ? ይቅርታ እብራሂምን ፎሎ አድርጉት ወንድሞች ህብረም ፎሎ አርጉቶላችሁ ትጠቀማላችሁ። ጃብረን ፎሎ ያረጋችሁ ህብሮንም ፎሎ ያረጋችሁ ትጠቀማላችሁ። መጠች አለው ምን አለ መሰለ ኢየሱስ በሱረቱ ሰፍ ምዕራፍ ስልሳን ቁጥር ስድስት ላይ እንዲህ አለ ወኢዝ ቃለ ኢሳ ብኑ መርየም ኢየሱስም የመርየም ልጅ እንዲህ አለ። ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ አለ ኢኒ ረሱሉላሂ ኢለይኩም እኔ ወደ ወደናንተ የአላህ መልእክተኛ ነኝ አላቸው። ሙሰድ ሙሰድቀን ሊማ በይነ የደየ ከኔ በፊት የነበረውን አረጋጋጭ ሰውን መጣሁላችሁ አለ። ሚነ ተውራት ተውራትን ማረጋግጥ ሰውን ተውራት ላይ የነበሩ ነገሮችን አረጋጋጭ ሆኜ መጥቻለሁ አለ። ከዛ ደግሞ ሌላ በስራት ይዞ መጣ።

ይሄን ትንቢት እንዳለ እያወቁ ይሄ ነገር እንዳለ እያወቁ ያው መደበቃቸውም እንዳለ ሆኖ መደበቁ ላይ ይመጣላሉ። በመጣላቸው ጊዜ ግን ፈለማ جاءهم بالبينات ግልጽ በሆኑ ማስረጃው ሲመጣላቸው ቃሉ ብለው አሉ هذا سحر ሙቢን ይህ ግልጽ የሆነ ድግምት ነው በማለት አስተባበሉት ማለት ነው። አላህ ደግሞ ወመን አዝለሙ ሚማን ፍተራ አለ الله ከዚ

ከዛ በፊት የነበሩ እነ ኢብራሂም እና እስማኤል ራሱ ትንቢት ተናግረው ነበረ፣ ዱዓ አድርገው ነበረ። ምን አሉ? በሱረቱል በቀራ ምዕራፉ ለቁጥር ቁጥር 28 ላይ እንዲህ አለ፣ ረበና ወጀአልና ሙስሊመይን ኢለከ። ጌታችን ሆይ ለአንተ ሙስሊሞች አድርገን፣ እጄ ሰጠን አድርገን። ወሚን ዙርየቲና ኡመተን ሙስሊመተን ለክ፣ ካንተ ከኛ ዝርያዎችም ለአንተ ሙስሊም የሆኑ ህዝቦችን አስነሳለን። ወአሪና መናሲከና፣ እንዴት እንደምናመልከን በደንብ አሳየን። ወቱባ አለይና ከዛ ደግሞ ይቅርታ በለን ወንጀራችንን ኢነከ አንተ ተዋቡ ራሂም አንተ ተዋብ የተጸጻቾችን ኃጢአት ተመላሽ ነህ እና መሃሪ ነህ በማለት ከዛ በኋላት ዱዓ አደረጉ። ሁለቱም አንድ ላይ ሆኖ ረበና ወባዕስ ፊሂም ረሱላን ሚንሁም ጌታችን ወይ ከነሱ ከኛ የሆነ ማለት ነው። ከነ በኢስማኤል ዘር ማለት ነው። ረበና ወባዕስ ፊሂም ከነሱ ላይ ማስነሳ ረሱለን መልክተኛን ሚንሁም ከአንተ የሆነ የትሉ አለይሂም አያቲክ የአንተን አንቀጾች የሚያነብ የሆነ ወይ ዐሊሙሁም አልኪታብ መጽሐፍንም የሚያስተምራቸው የሆነ ወል ሕክማ ጥበብንም የሚያስተምራቸው የሆነ ወይ ዘኪህም እንዲሁም ደግሞ የሚያጠራቸውንም ከክህደት የሚያጠራቸውንም ላክ ኢነከ አንተል አዚዙል ሐኪም አንተ አሸናፊውና ጥበበኛ ነህ በማለት አላህ እንዱአ አድርገው መጠየቃቸውን እናያለን፣ ማለት ነው። ተግባባን። ስለዚህ እንዳውም ማለት ነው እነዚህ ሁሉ

ይሄ መጀመሪያ የነበረ መጀመሪያ የነበረ ምን ነበር ቃል ኪዳን የተያዘ ነበረ ማለት ነው። ያ ቃል ኪዳን ደግሞ ነብዩ መሐመድ ከመጡ ጊዜ በመጡ ጊዜ ትቀበሏቸዋላችሁ ወይ በማለት አላህ የሚጠይቀውን ነገር ነበረ ማለት ነው። ኦኬ እዚህ ጋር አንድ ጊዜ ልጥቀስልህ ማለት ነው። አንዴ ምን አለ አላህ በሱረቱል አራፍ ምዕራፍ 7 ቁጥር 156 ላይ ምን አለ? እሺ ፈሳክቱ በኋላ ለዲና የተቁና ወይ ዘካተ ወለዚናሁም ቢአያትና እሚኑን ካለ በኋላ እነሱ

ኑር ቁርአንን፣ የተቀበሉ የሆኑ ላይ ከሁሙል ሙፍሊሑን እነዚህ ምንድንናቸው? አለ ፈላህ የሚወጡ ነጻ የሚወጡ ናቸው በማለት አላዛ ውስጥ ያለው ትርጉም የማይችል ነው። ማንበብ የሚመጣ ቁጥር 12 ላይ እንዲህ ተባለ ተመልከት ደግሞ መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እሱ ማንበብ አላውቅም ይላቸዋል አየ ተመልከት ማንበብ አላውቅም ይላቸዋል አለ ማንበብ መጽሐፍ ለማያቅ ማንበብ ለማያቅ መጽሐፍን ለማያቅ ምን ይሰጡታል መጽሐፍን ይሰጡታል ግን እሱ ማንበብ አያቅም ማን ይመጣና ጅብሪል መጥቶ እንዲላቸዋል በቁርአን ላይ በሐዲስ ላይ ሲነግረን ኢቅራ አላቸው ከዛ አንብብ አላቸው። መጽሐፍና የነገራቸው እንግዲህ የሰጣቸው ማ አነ ቢቃሪ እኔ እኮ ማንበብ አልችልም ማንበብ አይሆንልኝም አሉት። ኢቅራ አሁንም ማንበብ ጭምቅ አድርጓቸው ይዟቸው ለቀቃቸው ለቀቃቸውና አሁንም ማንበብ አላቸው። ማአነ ቢቃሪ እኔ ማንበብ ምችል አይደለውም ማንበብ አላቅም አሉት። ደገማቸውና አሁንም ለቋቸው ጭምቅ አድርጎ ያዘና ለቀቃቸው። ኢቅራ አሁንም ማንበብ አላቸው እኔ ማንበብ አልችልም አሉት። ከዛ በኋላ መጨረሻ ላይ ቁርኣኑን ነገራቸው። ኢቅራ ቢስሚ ረቢከ ለ ለ ለ ል ኢንሳነ ሚን ዐለቅ እቅራ ወረብከ አልአክረም ለዚ ዐለመ ብልቀለም ዐለመ ልኢንሳነ ማለም ያለም ሱብሓነላ። አንብብ ያ ሰዎችን በፈጠረው ጌታ ስም አንብብ እያለ ቁርአኑን ከዛ በኋላ ነገራቸው ማለት ነው። ግን ነብዩም አንበብና መጻፍ ስለማይችሉ ግራ ገብቷቸው ነበረ። ለመሸምደዱ ማለት ነው። ግራ ገባቸው። የዛን ጊዜ ቅድም ባሳየው መሰረት፣ ቃሌንም በአፉ አደርጋለሁ ብሎ በተናገረው ቃል መሰረት እዛ ጋም አላህ ምን አላቸው? ላ ትሐርክ ቢሂ ሊሳነከ ሊተዕጀለ ቢሂ ምላስህን ቁርአኑን ለመሸምደድ ብለ አታላው ሰ አት ለመያዝ አትቻኮል። ኢና አለይና ጀምዐሁ ወቁርአና እኛ በአንተ ላይ ማንበቡና መሰብሰቡ የኔ ጉዳይ ነው፣ ይሄ አይጭነቅህ፣ የኔ ጉዳይ ነው ይላልቻው አላህ ስብሐነሁ ወተዓላ ቃል ገባ። ስለዚህ ግን ማንበብ መጻፍ የማይችል ማህይም ነብይ፣ ማለት ማንበብ መጻፍ የማይችል ማለት ነው። ተቀባባን الذين يجدون عندهم من من قال الذين يتبعون الرسول النبي الذي يجدونه مكتوبا عندهم ስለዚህ ኡመይ ማለት ከዚህ አንጻር ነው ማለት ነው። ስለዚህ ነብዩ ማለት ለሌላ እንትን ስለ ስለማውቀው ቃሉ ነው። ለዛ ነው የጠየኩ። ምክንያቱም ይሄን ቃል በነገራችን ላይ አውቀዋለሁ የሚለውን ቃል አውቀዋለሁ ቃሉ ራሱ አውቀዋለሁ፣ ተጠቅምብታለሁ አንዳንድ ቦታዎች ላይ ራሱ ለሌላ እንትን ማለት ነውና ትርጉሙ አጋጣሚ ስለመጣ ለምን እንደሆነ ማወቅ ስለፈለኩ እንቀጥል። እሺ

ይህ ምሳሌያቸው በተውራት ላይ አለ። ወመተሉሁም ፊል ኢንጂል ምሳሌያቸውም በኢንጂል ላይ በወንጌል ላይ አለ እያለ ብዙ ምሳሌዎችን ይጠቅሳል። ያው ከሰዓት አንጻር ነው፣ አንዳንድ ነገሮችን ብቻ እያልኩ ልሂድ። አላህ በሱረቱ በቀራ ምዕራፍ ሁለት ቁጥር መቶ አርባ ስድስት ላይ አለዚነ አተይናሁም ልኪታበ ያሪፉነሁ ከማ ያሪፉን አብናአሁም እነዛ መጽሐፍን የሰጠናቸው አይሁዳውያን ነቢዩ መሐመድን ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል።